በአፍሪካ አመራር ልህቀት አካዳሚ ለፌዴራል ከፍተኛ አመራሮች ለሶስት ቀናት የተሰጠው ስልጠና በመንግስት በኩል በልዩ ትኩረትና አመራር እየተከናወነ ያለውን የመንግስት አገልግሎትና አስተዳደር ሬፎርም አጠናክሮ ለማስቀጠል ተጨማሪ አቅምና መነቃቃትን የሚሰጥ መሆኑን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ልህቀት በሰው ተኮር አገልግሎት በሚል መሪ ሀሳብ በተሰጠው ስልጠና ላይ የማጠቃለያ ሀሳብ ያቀረቡት ጠቅላይ ሚኒስትሩ የተጀመረው የመንግስት አገልግሎትና አስተዳደር ሪፎርም የግድ መሳካት ያለበት ሀገራዊ ተልእኮ መሆኑን አንስተዋል። አይቀሬ ነው የሚለው መሰመር አለበት። በቃ አይቀሬ ከሚባሉ ሪፎርሞች ውስጥ አንዱ ነው። ከዚህ በፊትም ብዙ ሪፎርሞች የፈጸመ የለውጥ መንግስት ነው። ይሄ ሪፎርም መሳካት አለበት። ምክንያቱም የሕዝብ ምሬት ያለበት ዘርፍ ነው። ስለዚህ ሪፎርም አይቀሬ ነው የሚለውን ነገር መውሰድ ያስፈልጋል። ትኩረት ሰጠን መስራት ያስፈልጋል። ሪፎርሙም የአንድ ተቋም አይደለም፣ የሲቪል ሰርቪስ ተቋም አይደለም። ሪፎርሙ የመንግስት ነው፣ የገዢው ፓርቲ ነው። ህዝቡም በጣም በትኩረት የሚፈልገው ነው፣ አመራሩም የሚፈልገው ነው፣ ሲቪል ሰርቫንቱም የሚፈልገው ነው። በመንግስት አገልግሎትና አስተዳደር ሪፎርም ትግበራ ከፌዴራል እስከ ክልሎች ያለውን የአፈጻጸም ሂደት በተመለከተም ከፍኖተ ካርታ ዝግጅቱ ጀምሮ በተቀናጀ አሰራር ለመተግበር በሚያስችል መልኩ መዘጋጀቱን አንስተዋል። ፍኖተ ካርታውን የክልል ሲቪል ሰርቪስ ኮሚሽነሮች በሙሉ በተሰበሰቡበት ነው የጸደቀ። እያንዳንዱ አዋጅ ላይ እያንዳንዱ ሰነድ ላይ የክልል ሲቪል ሰርቪስ ኮሚሽነሮች አስተያየት ሳይሰጡ፣ ኮሚሽነሮች ደግሞ የክልሉን አመራር አወያይተው በእያንዳንዱ ሰነር ላይ ከፕሬዚዳንቱ ጨምሮ የመጣ ሰነር ነው። አሁን የምታዩት ነገር ፌዴራል መንግስት ብቻ ኩክ አድርጎ ያስቀመጠው አይደለም። ምክንያቱም ነገ ክልሎች ላይ መሄዳችን ስለማይቀር፣ አሁንም ፓራለል እየሄዱ ያሉ ክልሎች ስላሉ ዝም ብለን የፌዴራል መንግስት ብቻ ልንል አንችልም። ሁሉም ክልል መንቀሳቀስ አለበት። ለዚህ መቶ ፐርሰንት ዝግጁ ናቸው። የሲቪል ሰርቪስ ሪፎርሙንም ሆነ ሌሎች ሀገራዊ ሪፎርሞችን መንግሥት በተደራጀ በተጠናና በልዩ አመራር እያከናወነ መሆኑንም ምክትል ጠቅላይ ሚኒስትሩ አንስተዋል። የተጀመሩትንና አበረታች ውጤትም ያስመዘገቡትን አገርንም ትርጉም ባለው መልኩ ሊያሻግሩ የሚችሉ ተግባራትን በዘላቂ መሰረት ላይ ማቆምና ተቋማዊ ማድረግ ያስፈልጋልም ብለዋል። እንደዚህ መንግስት እንደዚህ ፓርቲ በጣም የተደራጀ ሰነድ የተደራጀ ጉዳይ እና ኢሹ ይዞ አገር እየመራ ያለ የለም። ኢንክሉሲቭም ነው። ትልቅ ስራ ነው እየተሰራ ያለው በየሚኒስትር መስሪያ ቤቱ። ይሄን ደግሞ አናቦ አሁን ከጀመርነው ስፒድ እንዴት እንፍጠን ነው ስለ ሲቪል ሰርቪስ ሪፎርም ስናወራ እና ከሌሎች አካባቢዎች ጋር ያለንን በጣም ትልቅ ነገርና እየጀመርን ያለውን ነገር በሲስተም ደግፈን መሄድ ያስፈልጋል። ሲስተም ደግሞ ይጎላል። መሰረተ ልማቱም ለቴክኖሎጂ ያለን መሰጠትም እና ሌሎችም ጉዳዮች የሚጎሉንን እያጠናከርን መሄድ ያስፈልገናል። ይህ የሲቪል ሰርቪስ ሪፎርም ትግበራ ሲሳካ ሀገር የምታገኘው ነው ያሉትንም በጥቂቱ አንስተዋል። ካሳካን አንደኛው የተቋም ግንባታ ስራችንን እያጠናከርን እንሄዳለን። አንዱ የተቋም ግንባታ ስራ የምንለው ተቋማት በሚሰጡት አገልግሎት ምንም አይነት አገልግሎት ስንል ለሕዝብ የምንሰጠውን አገልግሎት የሚጨምር ነው። ለሕዝብ ማለት ተገልጋይ መጥቶ የሆነ አገልግሎት የሚያገኝበትን ብቻ ሳይሆን መሰረተ ልማት ግንባታ ላይ የተሰማሩ ካሉ የጄኔሬሽን ግንባታ ላይ የትምህርት እና ሌሎች የተሰማሩ ካሉ ለሕዝብ የምንሰጣቸው አገልግሎቶች በጣም የተሳለጡ የተናበቡና ተደራሽ የሆኑ መሆን አለባቸው ነው። ይሄ የብልጽግናም ፍላጎት ነው፣ የሪፎርም መንግስቱም ፍላጎት ነው። ነገ ከነጎዳ የማይናወጥ ሲቪል ሰርቫንት መትከል አለብን የሚለውን መውሰድ በጣም አስፈላጊ ነው። ለሀገር ግንባታ ስራችንም በጣም ጠቃሚ ነው። ይሄ የዲሞክራሲ ተቋማት አሉ፣ እነሱ ሪፎርም ተደርገዋል። እነሱ የሚሰሩት ስራ በራሱ እዚህ ማዕቀፍ ውስጥ የሚታይ ነው። ስለዚህ እዚህ ላይ በደንብ ጠንክረን መስራት አለብን የሚለውን መውሰድ በጣም ተገቢ ነው። ፖለቲከኞች ቢቀያየሩ መንግስት ቢቀያየርም የማይናጋ የሲቪል ሰርቪስ ቢሮክራሲ መፍጠር አለብን የሚለውን መውሰድ በጣም ጠቃሚ ነው። የጀመርነውን ነገር አጠናክረን ዳር ማድረስ አለብን የምንልም ለዚህ ነው። በሪፎርሙ እየተሰሩ ያሉ ስራዎችን በተገቢ መልኩ ለህዝቡ ለማሳየትና የስራው አካል ለማድረግ የሚያስችል የተግባቦት ስራን መስራት እንደሚገባም አሳስበዋል። ኮሚኒኬሽኑ እንዴት ይሁን የሚል በማን ይደረግ መቼ ይደረግ በተቀናጅ አግባብ መስራት አለብን። እያንዳንዱ ተቋም በተናጥል የሚሰራው ከራሱ አገልግሎት ጋር የተያያዘ ነገር ሊኖር ይችላል። ግን አጠቃላይ ሪፎርሙን በተመለከተ ግን ሲቪል ሰርቪስ እንዴት ኮሚኒኬት መደረግ አለበት የሚለውን ማሰብ ያስፈልጋል። ተመሳሳይ ቋንቋ መናገር አለብን፣ እንደ መንግስት ያላችሁት በጣም የሚወሰድ ሀሳብ ነው። ይሄ ሲቪል ሰርቪስ ኮሚሽን በራሱ ይሰራዋል። ተቋማት የሚያረጉት ካለም በዚህ በዚህ መልኩ ይደረግ ብሎ ጋይድ ያደርገዋል። ህዝቡም ለሪፎርሙ ባለቤት እንዲሆን ማለት ነው። ከአመራሮች ባለፈ ስራውን የሚተገብሩ የሲቪል ሰርቪስ ሰራተኞችን በተመለከተ የማብቃትና የመጠቀም መርህን መከተል እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመዝጊያ ንግግራቸው አንስተዋል። ሰራተኛን የማብቃት ነው የመጀመሪያው ስሎጋን። የበቃ ሰራተኛ በጣም ብዙ የሚሰራው ስራ ነው ስራ የሌለበት ወይም ደግሞ ብዙ የተሸከመ ሚኒስቴር መስሪያ ቤት ካለ ሰራተኛ ደግሞ የሚፈልግ ሌላ ሚኒስቴር መስሪያ ቤት ስላለ ወደዚያም ቀይረም ማሰራት የምንችልበት እድል በጣም ሰፊ ነው። ሰራተኛችንን ማሰራት ግን እና ፕሮዳክቲቭ ማድረግ አለብን ነው አንዱ ትልቁ የሪፎርሙ አካል እና አገልግሎት መስጠት ያስፈልጋል።